እግዚአብሔር ይመስገን ፋይናንሻል ፕሮብሌሜን ህዝብ ቀርፎልኝ ሁላችሁም ኢትዮጵያን ኤርትራያኖች ተባብራችሁ ያገዛችኋትን፣ የረዳችኋትን የእናንተን መልእክት ለማድረስ ሄራኒ ጋ እየሄድኩኝ ነው። ሳይኖረው ራሱ እያበረታተኝ ተስፋም ጽናትም ብርታትም ነው የሆነ የማላውቀውን ሁላ ብዙ ነገር አሳወቁኝ። የሀገሩን ሲስተም፣ የሀገሩ ምን ማድረግ እንዳለብኝ ላ አንቺ ጋ ወጥቼ ነው ብዙ ቤተሰብ ያፈራው ትልቅ ነገር ነው። ፈገግታይን ይን የመለሹ ልጄን እንደ ልጅሽ አይተሽ ሲሞት ከምንለምን ከምንቸገር፣ አሁን ውጭ እና ድፈሪ ብለሽ አደፋፍረሽ ልጄን ለማዳን መንገድ ለከፈትሽልኝ ቃላት አይገልጸው። በእውነት ትንሽ ነው ትልቅ ነው ሳይሉ በቃ በጸሎትም በአቅማቸውም ሰፖርት አድርገው የረዱኝን ሁሉ ስትረሶ ራሱ የራሱ ምንም ነገር ሳወራቸው ተረድተው በትዕግስት ለሚሰሙኝ ሁላ አመሰግናቸዋለሁ። ሰላም እንደምንከርማቸዋል። አልኪዲ ነኝ ከካናዳ ዛሬም ከሄራኒ ጋር ተመልሰናል ካናዳ። አሁን አስራ አንድ አመቴ ነው። ስቃዩ ሁላ የመቶ ዓመት ነው የሚመስለው። አንድ አመት ሰላም አልኖርኩ። በጣም የሚያሳዝን ምት ነበር የሚመታኝ እስከ ሞት እስክደርስ። እግሩ ረጅም ነው፣ ሲረግጠኝ በእርግጫ እንደ ኳስ ነው የሚረግጠኝ። ሄራኒ ከዚህ ቀደም እንግዳችን ነበረች። የገጠማትን ህይወት ፈተና፣ በተለይ በልጇ ላይ እንዲሁ በግሏ አካፍላን ድጋፍ የሚያስፈልጋት ሁኔታ ላይ ነበረች። በቃ ሁሌ ቢቆጨኝ መጣሁ የሚጸ ስጥተኝ የምን አይነት ቀን ነው? ያንን ያስወሰነኝ የምልበት ሰዓት ያችን አሁን ደግሞ የልጄ ትራማ ከአባቱ ያመጣው ትራማ ይኸው፣ እሱ ደግሞ አሁን እንደዚህ ታሞብኝ የቤት ሽጁ ዛሬ ሞተብኝ ነገ ሞተብኝ እያልኩ ነው ያለሁት። የአባት ነምግባር አለመኖር በእውነት ለሴትም ዋጋ ያስከፍላል ለልጆችም ዋጋ ያስከፍላል፣ ለሰዎች ራሱ ትምህርት ሊሆን ይገባል። በቅድሚያ ሄራን ድጋሚ ስላየውሽ እጅግ በጣም ደስ ብሎኛል። መቼም የሰው አይዞሽ ባይ ከምንም በላይ ውበት እንደሚሆን ባንቺን ያየሁት ሰው ተደገፈሽ በተወሰነ መልኩ ፈገግታሽ እንደተመለሰ አይቻለሁ፣ እና እንኳን ደህና መጣሽ። በጣም ደስ ብሎኛል። በዚህ አጋጣሚ እኔም ወዳጅ አለኝ። ማሜ ጓሮ ቲዩ ከዚህ ቀደምም በተለያየ ፕሮግራም እንግዳችን ሆና ነበር። ሰሞኑን በጣም አነጋጋሪ የሆነ ቪዲዮ በካናዳ ሚዲያ ተመልክተናል። የተወከር ነች። የደወለችልኝ ቤት መጡ፣ አዩት፣ ቤቱም ተፈራረምን፣ ወረቀቷ አለቀስ ገባ ገባ በኋላ ለካ እሱ የወጣው ከእስር ቤት ነው። አንድ ቀን አንድ ጓደኛዬን ለምኜ ቀለም ቤት እንቀባለን። ሙዚቃ ለቀዋል፣ ያን ዕለት ሲጋራ ያጨሳሉ። ጓደኛው መጥቷል፣ ሞቅ ብሏቸዋል። መጥተው ማንኳኳት ጀመር። ከዛ በሩ እንደዚህ ከፍቼ ሃይ ማይክ፣ ምን ፈልገ ነው? ላናገርሽ ፈልጌ ነው አለ። ምንድን ነው ስለ በሩን መጥፋት ጀመረ ሊገባ ወደ ውስጥ። ከዛ ጓደኛውም ከኋላ አለ። ለሁለት ገፉት በሩ እኔ እንዳይገቡ

እየሮጠ መጣ። እኔ እንደምንም ብያፍልቼ ባኪያሩ ተዘጋ። ስልኬን ይዣለሁኝ። ናይንዋንዋን እዛው። ደሞ አሁን ደግሞ የተሰበሰበውን ከእናንተ ያንን ገንዘብ በቦታው ተገኝታ በጣም ደስ በሚል ሁኔታ ገንዘቡን ለሄራን ያስረክበናል። ሰላም የኪዲ ኢትዮጵያ ተከታታዮች፣ ማሜ ይባላለው እዚህ ቶሮንቶ ነዋሪ ነኝ። ኪዲ ባለፈው አንዴ በጣም የተጎዳች እናት በልጇ የተሰበረች እናትን እባካችሁ እርዱልኝ ባለቻችሁ መሰረት ሁላችሁም ኢትዮጵያውያን፣ ኤርትራውያኖች ተባብራችሁ ያገዛችኋትን የረዳችኋትን የእናንተን መልእክት ለማድረስ ሄራኒ ጋ እየሄድኩኝ ነው። እንግዲህ ኪዲ ያለችው ዊኒፔግ ናት። እኔ ቶሮንቶ ነኝ፣ ሄራኒ ቶሮንቶ ነች። ለዛ ነው እንግዲህ ከኪዲ ኢትዮጵያ ጋር መልእክቱን ተቀብዬ እኔ በሄራኒ የማደርሰው። አብረን እንሄድ፣ ሄራኒ እናገኛታለን ባይራን ድጋሚ ስላየውሽ እጅግ በጣም ደስ ብሎኛል። እንዴት አየሽው የሰውን ምላሽ? እንዴት ነበረ? ምን አይነት አስተያየት ገጠመሽ? አላትም አይገልጸውም። ሰው ኖሮትም አይደለም ሳይኖረው ራሱ እያበረታታኝ ያለውን እየረዳኝ፣ ተስፋም ጽናትም ብርታትም ነው የሆነኝ። እንባዬን ነው ያበሰው። በቃ ሰው እግዚአብሔር እንባዬን እንዲያብስ በአንቺ ላይ ሆኖ ህዝብን አስነሳልኝ፣ እምባዬን አበሰኝ። በፊት የፋይናንሻል ፕሮብሌም ራሱ ከባድ ነው አይደል? ልጄን ወይ ትኬት ቆርጬ የሚወስድበት የለኝም ማሸሽበት የለኝም ማለቱ ራሱ መቀነስ ቀላል አይደለም። እና ህዝቡ በጣም ነው ሰፖርት ያደረገኝ ለነግርሽ ከምችለው በላይ መጀመሪያ ከአንቺ ጀምሬ በትዕግስት አድርገሽ ሳለቅስብሽ በጣም ይሄን ሁላ ማውራሽን ስትረስ ሁላ ሩሮዬን ሁላ ሰምተሻል። በጣም ትዕግስትሽን አደንቋለሁ በልጆቻቸው ብዙ ስትራግል የሚያደርጉ ማሞ ሰዎችንም አግኝቻለሁ የሚገርምሽ ነገር በጣም በቃ እንዴ እኔ ራሱ እያጽናናኝ ከነሱ ብዙ ኤክስፐሪንስ ጠንካሮች ጀግና እናቶች አግኝቻለሁ የሚገርምሽ በዚህ ውስጥ ከአሜሪካ ከብዙ ቦታ እየደወሉልኝ ማለት ነው በተለይ አንድ ሙልዬ የምትባል ልጃለች ልጇ ጋር ያላት ስትራግል እነግርሽ አልችልም ለእኔ በቃ ጽናት ትምህርት ነው የሆነኝ ልጄን እንዴት አርጌ በቃ ሀንድል እንደማረገው እንዴት አርጌ ማኔጅ እንደማርገው ከሷ ብዙ ነገር ኢቭን ለእኔ ለጤናዬ እኔ ራሱ ጤናዬ ጥሩ ነገር ላይ አይደለም እና እሷ በቃ በእንደ ነርስ እንደ ሐኪሜ ነው ኤንካሬጅ የምታደረገኝ። ብዙ ነገሮችን የሚገርም ፓስፖርታቸው ኤክስፓይርድ ሆኖብኛል እና እሱን ለማደስም በጣም ብዙ ሰው ተረባርቦልኛል። ሪል ስቴት ኤዶም በጣም ሰፖርት እያደረገች ነው። ይውላ አንቺ ጋር ወጥቼ ነው ብዙ ቤተሰብ ያፈራሁት የማላቀውን ሁላ ብዙ ነገር አሳወቁኝ። የሀገሩን ሲስተም የሀገሩ ምን ማድረግ እንዳለብኝ ብዙ እነሱ ከደረሰባቸው ነገር ኢቭን ልጃቸውን ወደዛ አሸሽተው አምጥተው ከእንደገና አጥተው ወደ እስር ቤቱ ላይ ገቡባቸው እናቶች አሉና፣ በጣም የሚያሳዝን የሚያሳዝን ነገር ትሰሚያለሽ። ቱማች በቃ ከአቅም በላይ የሆነ ነገርም ሀዘን ይገጥምሻል። በጣምም እማርበታለው ተግብሬበታለው፣ ጠቅሞኛል። እና ህዝቡ ያሌለው በአቅሙ ረድቶኝ ከምንም በላይ ደግሞ በጸሎት የረዳኝ ህዝብ ልነግርሽ አልችልም። በጣም በጸሎት የረዱኝ ህዝቦች አሉ በገንዘብ አግዘውኝ በአድቫይስ ትግስት አድርገው ሰምተውኝ እየደወሉ በጣም ይሰሙኛል። በጣም ስልክ ያለ እረፍት ነበር የሚደወልልኝ እና በጣም አድቫይስ ያደረጉኝ ነበር። ሀልፕ ሊያደረጉኝ ነው የሚደውሉልኝ። የሚገርምሽ ነገር በቃ በጣም ህዝቡ የተረባረበልኝ ልነግርሽ አልችልም። እና ትግስታቸውን ለእኔ ጽናት እንደሰጡኝ እነሱንም ትግስታቸውን በጣም አመሰግናለሁ። በእውነት ማሜን ብትሆን በቃ ስራዋን ትታ ትግስት አድርጋ እኔ እንደውም የሚገርምሽ ቆይቷል ብሩን ከላክሽው አንቺ እኔ ለመቀበል እንኳን ቢዚ ሆኜባት ከልጄ ጋር ያለው አንድን ለማድረግ እየጣርኩኝ ቆይ ዛሬ ስላት ነገ ስላት ምን ስላት ትግስት አድርጋ ገንዘቡን ወደ አስራ አምስት ሺ ስምንት መቶ ሰላሳ ስድስት ከአርባ ዘጠኝ ታንስ እጄ ላይ አድርሳልኛለች። እግዚአብሔር ፈቅዶ ደግሞ ልጄን እንግዲህ ቴራፒ ወዳለበት ቦታ ላይ እዛ አመት ሪሃብ አግኝቻለሁ። እሱን እሱንም እግዚአብሔር እርቶኝ ጸበሉንም ከዛ በኋላ ደግሞ ሪሃቡንም ተጠቅሞ ቴራፒ አድርጎ ራሱ ደህና ሆኖ ወደ ራሱ እንዲመለስ በዛ እግዚአብሔር ይመስገን። ፋይናንሻል ፕሮብሌሜን ህዝብ ቀርፎልኝ በእውነት ትንሽ ነው ትልቅ ነው ሳይሉ በቃ በጸሎትም በአቅማቸውም ሰፖርት አድርገው የረዱኝን ሁሉ በስትረስ ሆኜ ራሱ ምንም ነገር ሳወራቸው ተረድተው በትዕግስት ለሚሰሙኝ ሁላ አመሰግናቸዋለሁ። እግዚአብሔር ዘመናቸውን ይባርክ፣ ልጆቻቸው ምንም አይንካባቸው። እግዚአብሔር ቅፍ አድርጎ በቅፉ ያሳድግላቸው። ስትመለሽ ደግሞ በደንብ ያለውንም ኤክስፔሪንስሽንም ምን ይመስላል። ለምን እንደ አንቺ በጣም ጭንቅ ውስጥ ያሉ እናቶች አሉ። እግዚአብሔር ወዶ የአንቺ ልጅ ተመልሶ ብዙ ነገር ወደ ራሱ አንቺም ወደ መካሪነት ትሄጃለሽ። ምንም ጥርጥር እኔም በግሌ በጣም ነው የማመሰግነው። አንቺም ራስሽ መተሽ ይኖ ቀላል አይደለም። ለምን የኛ ባህል ከባድ እንዴ። ለምን እንደዚህ ሆኜ ለምን የፈለገ ነገር አይመጣብኝም፣ አደባባይ ከመውጣ የሚሉ አሉ። አንቺ ግን ይሄ የሚያሳየ ከክብሬ ልጄ ይበልጣል፣ ከስሜ የልጄ ሕይወት ይበልጣል ብለሽ ነው የመጣሽው። ይሄ ቀላል መስዋዕትነት አይደለም፣ ለሌሎች እናቶች አርአያ የሚሆን ነው። የጤና ችግር ስላጋጠመው እና ፋይናንሻል ችግር ስላለ የሰው ፊት ብቻ በመፍራት መቀመጥ ይሄን የመሰለ ወርቅ ህዝብ እያለ አይኖረው ከራሱ አሳልፎ የሚሰጠን ሆነ። እያንዳንዳችሁን የሰጣችሁ ብቻ አይደለም ለመስጠት አስባችሁ ያልቻላችሁ፣ በጸሎት በኮመንት አይዞሽ ያላችኋትን ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይሰውርላችሁ። ትልቅ ነገር ነው፣ ፈገግታዬን የመለሹ እረፍት። ገንዘብ አትሽ፣ እዚጋ ህመም፣ እዚጋ ብዙ ጭንቀት ይዘሽ፣ ገንዘብ ደግሞ አትሽ አስበሽዋል። ከባድ ነው ግን አንቺም ልጅ ልጄን እንደ ልጅሽ አይተሽ ሲሞት ከምንለምን ከምንቸገር አሁን ውጭና ድፈሪ ብለሽ አደፋፍረሽኝ፣ ሰፖርት አርገሽኝ ለዚህ ልጅ ልጄን ለማዳን መንገድ ለከፈትሽልኝ በእውነት ቃላት አይገልጸውም። እግዚአብሔር ብቻ ዘመንሽን ይባርከው። ህዝቡ ሁሉ ዘመኑ ይባረክ፣ የረዱኝ ሁላ ያረዱኝም በጸሎታቸው አሰቡኝም አዝነውልኝም ዝም ላሉና ምን እናርጋት በቃ ምን እናርግላት አቅም የለንም ብለውላ ዝም ብላሉ። እግዚአብሔር ዘመናቸውን ላይባርክ ለህዝቡ ላላለም ስ በሆነት እና በጣም ቃላት የለኝም ሳመሰግ የራስሽን ጠብቄ አይኖ ገና ወራቶች ሊወስድ ይችላል። ፓስፖርቱ እስኪታደስ ነገሮች እስኪስተካከሉ ቢያንሳ ግን ይሄ የፋይናንስ ችግሩ ስለተቀረፈ እና ያ ማለት ደግሞ ሁሉ ተሟላ ማለት አይደለም። የጠየቅነው ሀያ ሺህ ዶላር ነበረ። ስምንት ፐርሰንቱ ነው የተሟላው፣ መቶ ፐርሰንቱ አይደለም። አሁንም ሊንኩን ጎፈንድ የሚሆን አልዘጋ ነው ለምን ያሰብነው ነው ሀያ ሺህ ዶላር እስከሚሞላ ድረስ እንደምታውቁት ይዛ የምትሄደው ሶስት ልጅ ነው እና ለአራት ሰው ወጪው ብዙ ስለሆነ፣ አሁንም ለመስጠት አስባችሁ የዘነጋችሁት የረሳችሁት ካላችሁ እድሉን ለማግኘት ከበረከቱ ለመካፈል ከታች ሊንኩን አደርግላችኋለው። በጣም ነው ማመሰግናችሁ። በድጋሚ እንገናኛለን። ሄራንዬ ራስሽን ጠብቂ። በድጋሚ በውጤት እንገናኛለን። በርቺ፣ አይዞሽ። እግዚአብሔር ከአንቺ ጋር። ሰው ወደ አንቺ እንደዚህ በበረከት ያየው እግዚአብሔር ከአንቺ ጋር ስለሆነ ነው። እግዚአብሔር ሲሆኑ ሰዎች የሚከቡሽ እና ያንን ሁሉ ያስቢ ትወጪዋለሽ። እግዚአብሔር ከገባበት ነገር ልጅሽን ይፈውስልሽ እና አንድ ደግሞ ሊነግር የምችለው ሜቢ እዛ ሲሄድ ሪሃብ አግኝቻለው፣ ግን በቂ የሆነ ነገር ኢንፎርሜሽን ሊነግረኝ የሚችል ነገር ደግሞ ኤክስፕሪንሱ ያላቸው ነገር ሰው ካለም ያንን ኢንፎርም ቢያደርጉኝ፣ ስለ ኢትዮጵያ ያለው ሪሃብ ሜቢ እዛ ገብቶ የወጣ ልጅ ያላቸው ሊኖሩ ይችላሉ። እንደዚህ ያችን የችን ኤክስፔሪንስ እንትን ቢያደረጉኝ ከጸበል በኋላ እና ቴራፒ ላደረገው ንትን ያደርገ እንግዲህ ኤክስፔሪንስ ያላችሁ የሄራሊን ስልክም ከታችን እናደረግላችኋለን፣ ደውሉላት። በተረፈ ግን ያው በታማኝነት የሰጣችሁትን እያንዳንዷን ሳንቲም ቆጥረን አስረክበናል። በጣም ነው የምናመሰግናችሁ። እግዚአብሔር ይባርካ፣ እንደሰጣችሁ እንደው እግዚአብሔር ይስጣችሁ። በጣም ቴንኪው ሶ ማች ኪትዬ መልካምነትሽ እና ደግነትሽን በጣም አከብረዋለሁ፣ ወደዋለሁ። አመሰግናለሁ፣ ኔ ቆንጆ፣ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ምኞታችሁን እግዚአብሔር ይርዳልሽ፣ እግዚአብሔር ይፈውስልሽ እያላችሁ በኮመንት ሴክሽን ድጋፋችሁን ግለጹላት። ለሄራኒ ስለነበረን ቆይታ እያመሰገንኩኝ በድጋሚ እስከምንገናኝ ድረስ ቸር ቆዩልኝ።